ጋይስ ሩታ ናት ወይስ አይኔ ነው? እናንተ እንዴት አባቷ ነው ያማረባት! ለነገሩ ሁሌ የሚያምርብሻል፣ ባይ ዘወይ ማለት ነው። ሩታዬ እና ይሳቅ እንግዲህ ለየት ባለ ሰርፕራይዝ ዛሬ ብቅ ብለዋል። እኔስ ጉዴን አላየውም ነበረ። ሩታ ናት ወይስ ማናት እያልኩ ነበረ። ጋይስ ገና አሁን ማየቴ ነው ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላም እና ጤና ደስታ አመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታና ይሳቅ ለየት ባለ ቪዲዮ ዛሬ ማታ እጠብቁኝ በማለት እንግዲህ ሂጃብ ለብሳ፣ አባያ ለብሳ፣ እምር ብሎባት እንግዲህ መጣች። ሲጎራረሱ ማለት ነው እያጎረሰችው ነበረ። እና ሩታዬ በማቤት ነው መመጡት? ማለት ባንቺ ቤት ነው? አዎ እማጋ ነው ያፈጠራችሁት። አብርሽ ካሜራማን መሆን አለበት እዚህ ጋር ማለት ነው እ አብርሽ ካሜራማን መሆን አለበት። ካልሆነ እንግዲህ አብርሻችን ተበልጠሃል ማለት ነው። አበጋዝ ነው የምትሉት እናንተ። ከፍቅር ጋር ከሆነ አበጋዝ ነው ብላችኋል፣ ከሩታዬ ጋር ከሆነ ግን አብርሽ ነው እያላችሁም ነበረ። አበጋዝ በነገራችን ላይ የትልቅ ሰው ስም ነው ተብላችኋል። አሰሙም እንዴ እናንተ እና ለማንኛውም ሩታዬ የኔ ውድ ነገር አምሮብሻል እውነት ለመናገር ቆንጅዬ ቆንጅዬ ነሽ በፊትም። ነገር ግን ዛሬ ደግሞ እምር ድምቅ ብላ ነው የመጣቸው። ለመናገር እየተጎራረሱ እየበሉ እያፈጠሩ ማለት ነው። ግን የት እንዳፈጠሩ አላቅም። ብናውቅ ምን ነበረበት? የት ነው ያፈጠራችሁ? ውጭ ነው ወይስ እነይሳቅ ቤት ነው ወይስ እነሩታዬ ቤት ነው ማለት ነው? ግን እኮ እነሩታ ቤት አብርሽ፣ እነሩታ ተጣልተዋል አይደለ? አዎ፣ እንደዛ ነው እንደዛ ነው የሚባለው። ስለዚህ ስለተጣሉ አብርሽ ስላለ እና አብርሽ ጋር መጥተው ማፍጠር አይችሉም ማለት ነው። ነገር ግን እዚህ ጋር በጣም አምሮባቸዋል። ወይ ሩታ ዛሬ በሰው አይን እንዳገቢ። ዛሬማ በሰው አይን እንዳገቢ የምር አምሮብሻል ማለት ነው። እንዴ ከዚህ በፊት አያምርባትም ወይ ልትሆ ይችላላችሁ። ያምርባታል። ዛሬ ደግሞ የሌላ አምሮባታል። እውነት ለመናገር የማይዋሽ እውነት ማለት ነው እና ድምቅ ብለው እንግዲህ ፈገግ ብላ መታለች። ሲቀጥል ደግሞ ትናንትና አብረሽ እንግዲህ ምን እያለ ነበረ? ሩታ ጀግና እያላቸዋት ነው። አይ ሩታችን ጀግና ናት። ሆነን ለመናገር እኛ ጀግና ናት የምንለው እኮ ስለ ቀያየረች ወንድ ስላመጣች ሳይሆን ሩታ ጀግና ናት የምንለው የሆነ ልጥፍጥፍ ወይም ደግሞ መሳሳ ምናምን የለም ከሌላ ወንድ ጋር ያንን ነው እንዲ፣ ለኔ ጀግና ናት። ሌላው ባየሁበት እውነት ነው የምላችሁ ሌላኛው ባየሁበት ለእኔ ጀግና ናት። እኔ የማትበገር እንዲህ ለምንም ነገር እጅ የማትሰጥ በተልካሻ ነገር እምትልከሰከሰን፣ ለእኔ ጀግና ነሽ። እውነት ነው የምልሽ። ሩታ ጀግና ናት። ጥፋት ካለባት ግን ጥፋቷ ይሄ ነው የምንለው እንጂ ሌላ ጀግና ናት ማለት ነው እና በክብሯ አትደራደርም። ያው በክብሬ አልደራደርም እያለችም ነበረ ሰሞኑ ራሱ፣ ከሰማችኋት ከሆነ ያው በክብሬ አልደራደርም ስትልም ነበረ እና ዛሬ ደግሞ እንግዲህ አምራችሁ ደምቃችሁ መጥታችኋል። እስኪ ማታ ምን እንደሚሆን ምን እንደሚመጣልን ደግሞ የምናያድርገን አብረሽ አብረሽ አብረሽ ድረስ አብረሽ ድረስ ጉድህን ፈልተዋል። እዚህ ጋር አብረሽ ድረስ፣ ተው ሚስተር፣ አምሮባታል። እና ወሰደብህ በቃ ይሳቅ ወስዶብሃል። ያሞነይ እሱ እንትን ለብሰዋል፣ ሽማቅ ሽማቅ። በአረብኛ ሽማቅ ነው የሚባል እና እሱን ለብሰዋል። እሷም ሂጃቧና አባያዋን ለብሳ እናንተ እኔ ራሱ ኢጃቢን እንደዚህ ስጠመጥም አላምርም። እውነት ለመናገር እውነት ነው የምላቸው፣ አላምርም እንደዚህ ስለብስ ማለት ነው። እና እሷ ግን እመር ብሎባት ማሻላ፣ ትባረከላ፣ ቱፍቱ ካይኔ ያውጣሽ። አዎ ካይኔ ያውጣሽ። ዛሬማ በሰብአይን ካልገባሽ እኔ አላቅም። እና ውድ ቤተሰቦች እውነት ለመናገር አምሮባታል ዛሬ ማለት ነው። ደምቃ ነው የመጣችው። ማታ ደግሞ ልዩ ቪዲዮ አብርሽም ደግሞ ካሜራማን ሆኖ እንደምናገኘው። ለነገሩ ካሜራማን ሆኖ ይቀራታል እንጂ ፊትለፊት አይወጣም እኮ አብርሽ እንዴ፣ ይበላሻል ሁሉንም ነገር ሁሉንም ነገር ከሚበላሽ አብርሽ እንደዚህ ወደ ውጭ ድርሽ ባይል ነው የሚሻለው፣ ማለት ነው። ስለዚህ አይወጣም ማለት ነው። ባጭሩም ችግር የለውም፣ በዛ በውጭ ውጭ ከተገናኛችሁ ለእኛ በቂያችን ነው ማለት ነው ከካሜራ ከካሜራ ጀርባ ከተገናኛችሁ በቂያችን ነው። አንዳንድ ልጆች ደግሞ ጨንጓራችን የምትልትልጡ የተነሳችሁ ሰዎች አላችሁ። ማለቴ እሩታ ለቤተሰቧ ክብር የላትም ወይ ቤተሰብ የላትም ወይ ወንድም የላትም ወይ እናት የላትም ወይ እህት የላትም ወይ? ሲቀጥል ደግሞ ምንድን ነው ይሄ? ለምንድን ነው ይሄ ነገር ስታደርግ ዝም የሚለዋት ወንድ ሌላ ወንድ ስታመጣ ዝም የሚለዋት አንቺ ቤተሰብ የላችሁም እንደ በየጊዜው ውሸት ከምታወሩ የምታወሩ ልጆች ማለት ነው። እውነቴ ነው የምላቸው እናንተስ ቤተሰብ የላቸው ውሸት የምታወሩ ልጆች ነው የምላቸው። ውሸት አታወሩ፣ አንደኛ ጾም ነው፣ ሁለተኛ ንኛም ደግሞ ነገረኛ አታርጉን ማለት ነውእና ቤተሰብ የላትም እንደ ይሄ የላትም እንደ ወንድም የላትም ይሄ ነገር ስታደርግ ምናምን ቤተሰብ ተያይላትም። እናንተስ በየጊዜው የውሸት ማ የምደረድሩት ማነው? ይ ል በውሸት ተወልዳቸዋል በውሸት አላደጋቸውም እና አልደረደረችም። በደንብ ነው የሚተዋወቁት እነሱ። ይሳቅ ደግሞ ያመጣችው ለስራ እንጂ ለሌላ ነገር አይደለም። ባል ያላለች ፍቅረኛ ያላለች ስራ ነው እየሰሩ ያሉት እና ቤተሰቦቿን ራሱ ቀጥ ለጥ አድርጋ የያዘች ጀግና ሴት በዚ በዚህ አጋጣሚ ልንገራችሁ ና ማለት ነው። እውነቴን ነው የምላችሁ እና ሁሉንም ነገር እንደዚህ ሚዲያ ላይ መተው ፍርጥ ስላላለላችሁ ያው ምንም ማድረግ አይቻልም። እሱ ደግሞ አይመጣላችሁ ማለት ነው እና እናቷ ራሱ አትመጣም ወደ ሚዲያ እንኳን እንኳን ውስጥ ሚስጥራቸው ይቅርና ተግባባን አይደለም? እንኳን እንደዚህ ይሄ ቤተሰብ የለሽም ወይ? ለምን ይሄ ተደረገ? ይሄ ለምን ሄደ? እንደዚህ ሆነ ምናምን እሱን ነገር ይቅርና ህትናቷ እራሱ ወደ ሚዲያ በጥሩ ነገር እንጂ በእንደዚህ አይነት በተልካሻ ነገር አመጣም ማለት ነው። ቤተሰቦቿ ደግሞ ረግጣ የያዘች ጀግና ናት። አዎ፣ እኔ ልንገራቸው። እኔ ወሬ አስተላላፊ ነኝ ባይዘወይ ማለት ነው። እና አንቺ ዋረኛም የቡና ቤት ወሬ ታስተላልፋለች እያል ነበረ ሰሞኑን። ብሎክ አዎ። እንጹምበት። በጾም ሰዓት አትነጅሱ ነው። እውነቴን ነው። ምረቱ የምትሳደቡ ልጆች ማለት ነው። እድሜ ለብሎክ። አሁን በብሎክ ውስጥ የተቀመጣችሁ ልጆች እናንተ እስከ በቃ እስከንሞት ድረስ ራሱ ፈትቼ አላወጣችሁም። ማለት ልፈታችሁ ነበረ ረመዳን ላይ ረመዳን ሲልስ ልፈታችሁ ነበረ። እነዚህ ልጆች ገና ረመዳን ራሱ ቢገባ አይፋቶኝም። ስለዚህ ከአሁኑ በብሎክ ውስጥ ቁጭ ይበሉ ብዬ ያስቀመጥኳችሁ ማለት ነው ጋይስ። እና ለማንኛውም አልፈታችሁ መቼም ማለት ነው። እና ቤተሰቦቿን ደግሞ ያውቃለሁ በደንብ በደንብ ነው የሚያውቁት። እናንተ ሚስጠር ታስወጡኝ። በደንብ ነው የሚያውቁት። ልጅቷ ደግሞ ጎበዝ ናት። ቪዲዮ ነው እየሰራች ያለችው እንጂ ሌላ ነገር የለም። አብርሽና ሩታ ደግሞ አንድ ላይ ናቸው። እኔ በውስጥ መስመር መጣችሁ፣ ተናገራችሁ፣ አይመለከተኝም እና አብረው ናቸው። በዛ ላይ ሲቀጥል ደግሞ ተራ በተራ ነው ቪዲዮ እየተሰራ ያለው። እስኪ ትውበስ እና ላይክ፣ ሼር፣ ሰብስክራይብ ብቻ እኛን አደርጉ። እውነት ለመናገር እኛን አበረታቱን ማለት ነው። ዛሬ በቀኑ ብቅ አልኩኝ። እውነት ለመናገር አምሮባቸው በመስመር ራሱ አልነበርኩም። ዘቡ ነይ፣ ነይ፣ ነይ ሩታዬ ከይሳ ጋ መታለች ተብዬ ተደውለውብኝ እኮ ነው ጋይዝ። በተደጋጋሚ ማለት ነው፣ እና የኔ አስታዋሾች ኑሩልኝ። እንደዚህ ሩታ ደምቃ አምራ ስትመጣ ዘቡ ነይ፣ ነይ፣ ነይ፣ መጣች ሩታዬ መጣች እኮ ይኸው፣ አምራ ደምቃ መታለች። ደራሽ ተባልኩኝ። ማለት ነው እና እኔም ደግሞ ሳላመነታ ቀልጠፍ ብዬ ብቅ አልኩላችሁ። ማለት ነው እና እንደዛ ነው እላቸዋለሁ፣ ውድ ቤተሰቦቼ። ማታ ደግሞ የምናይ ያደርገን። አበጋዝም ደግሞ ካሜራ ማን ነው? ምንም አይሆንም፣ የትም አይሆንም፣ ይኖራል ማለት ነው። እሱም ከካሜራ ጀርባ ያፈጥራል። አዎ፣ አምና እኮ እናንተ ከነ ሙቪ ጋር ነው ያፈጠሩት የነበረው። ሙቪና ማናት ሄለን፣ ማናት ሌላ ደግሞ ሄለንና ሩታ ሀይሚ፣ ማለት ነው። ዘንድሮ እናንተ የት ሄዱ? የምር የት ሄዱ ማለት ነው። እኔ ከዚህ ባለፈው ሀይሚና ሃይሜና ሞቢ እነ እንትና ሃይሜና ሞቢ ማነው? እነ ብሩኬ ምናምን አብረው ነበሩ። አሁን ደግሞ አብረው አደሉ መስጠፎረላ እነዚህ ልጆች የሆነ ሴጣን ማ አለበውን በመሀላቸው የማለት ተበታትነው ቀሩብን እኮ እና ነገር ግን ምንም አልሆንም። ያው አንድ ላይ ከሰሩ ቪዲዮ አይታይም። የግል ግል ከሰሩ ግን እናንተ ሮጣችሁ ስለምታዩ ለዛ ይመስለኛል። ሁሉም የየራሱ በቃ አቅጣጫ የየራሱ እንትን ርዝቁን ያራሩጣል ማለት አራሩጡ፣ አራሩጡ፣ ተለወጡ። ሀገራችንም ለውጡት ግን ማለት ነው በአንዳንድ ቦታ በነረዱ ቤት የነረዱ ሽምግልና ካያችሁ ደቂቃው ሊያልቅብኝ ነው። ጋይ ስና ምን እያሉ ነበር? የቡታጀራ ዝርግርኮች ኑ ከዚህ ቤት ተማሩ እያሉ ነበረ ማለት ነው። እንማራለን። እሺ፣ እናመሰግናለን ስለ ጠራችሁን ማለት ነው እና ጥፋታችን እናምና